ከኤርትራ ጋር ጦርነት ቢከፈት ከማን ጋ ነው የምትሆኑት? ከኤርትራ ጋር ሆነን አለም ፋኖ የራሱን አይን ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት የእነኚህ ሰዎች ተላላኪነት እዚህ ድረስ ነው። ኢትዮጵያና ኤርትራ ቢዋጉ ፋኖ ጋር ሆኜ አራት ኪሎ ገባለው እያለ ነው። አቤ ሲያስነጥስ ካላሳልኩ፣ አቤ ሲያጎነብስ ካልተዘቀዘቅኩ፣ አቤ ሲስቅ ካልፈግግኩ ውስጥ አልነበር ሰው። እንዴት ሽንፈቱን በአደባባይ ያወራል? ውድቀቱን በአደባባይ ይናገራል። ማን እሱን በአደባባይ ይመሰክራል? አሁን የአማራን ትግል ተጠቅሞ የኤርትራን መንግስት ፍላጎት ለማሳካት ነው መሳይና ጓደኞቹ የመጡት ይታወቃል። ይሄ ጃ ያስተሰርያል የሚለውን ሙዚቃ መቀሌ ላይ እያንጎራጎረ ለማስተማር ወደ ክፍል የሚያቀናው መምህሩ ጌታቸው ረዳ የትግራይ ወጣቶች በድጋሚ ጥይት እንዳይሰሙ ለሄደበት ጥረት ሊመሰገን ይገባል። ህወሀትን ከሞቷ ከወደቀችበት ያነሳት ጌታቸው በቁርጠኝነት የመራው የፕሪቶሪያ ስምምነት ለእኔ ህወሀት ፖለቲካዊ ሞቷን የሞተች ፖለቲካዊ ተራክቦ ማቆም ያለባት ከውልደት የራቀች ያረጠች ድርጅት ነች። ዘመናዊ ጭንቅላትን በመጠቀም ዓለም አቀፋዊና ዲፕሎማሲያዊ ነባራዊ ሁኔታን በመረዳት ፖለቲካዊ ቃላቶቹን ሰካክቶ በማውራት ህይወቷን ያስቀጠለላትን ሰውዬ ህወሓት ቤት አድ አካሉንክ ቦታ የለ። ለትግራይ እንኳን አይደለም የምታገሉ፣ ለአንድ ስራ መንግስት ነው የምትታገሉ። ይሄ ኖቤል ሊወሰድበት ምናምን ምናምን ምናምን ምናምን፣ ይሄ ስራዋ ብቻዋ ለአብይ ሌላ ኖቤል ያሸልመዋል። ሰላም ጤና ይስጥልኝ፣ ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? አለን አለንኛ። ዮሐንስ ኮርነር ዕለታዊ ጉዳዩን ይዛ ዛሬም በድጋሚ ተመልሼ መጥቻለሁ። የተወሰኑ ርዕሰ ጉዳዮችንም እያነሳን የምንጥል ነው የሚሆነው ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አሁንም እየበዛን እየሰፋን ነው ያለ ነው። በቅርቡ ደግሞ በላይቫችን እንመጣለን ረዘም ላሉ ሰዓቶች እንደ ሰው እያወጋን እንስቃለን፣ እንጫወታለን። ከቁም ነገር ይልቅ ለስላቅ የሚጠጋጉትን የኢትዮጵያ ፖለቲከኞች በቋንቋቸው እናናግራቸዋለን። እስከዛ ዮሐንስ ኮርነር ላይክ ሼር ሰብስክራይብ እያደረጋችሁ ጠብቁን። እስካሁንም እያደረጋችሁ ላላችሁ እጅግ አድርጌ አመሰግናለሁ። በጣም ደስ የሚል ሁኔታ ነው የተደረገ ያለውና ተንኪው ተንኪው ነው ምለው ብዬም፣ ወደ ዕለቱ አበይት ጉዳይ አልፋለሁ። የጌታቸው ግድያ፣ የአብይ ድንቅ ተግባር፣ የህወሀት ውድቀት ተበስሯል። ጠፉ የተባሉት ጠቅላይ ሚኒስትር አብይ አህመድ ትላንትና ከጁባ የተላከላቸውን መልእክት ተቀብለው መልእክቱን ከተቀበሉ በኋላ ሬድዋንን፣ ጌዲዮን ጢሞቴዎስን፣ አብርሃም በላይን፣ ጌታቸው ረዳን በመደዳ ድርድረው መሃላቸው ስትራይፕ ስትራይፕ የሱፍ ጃኬታቸውን ደረብ እንዳረጉ ተገኝተዋል። ከነሙሉ ፈገግታቸው የራያው ሰው ጌታቸው ረዳ እመሃላቸው ነበር። የራያው ሰው እመሃላቸው የተገኘው ለሰራው ስራ ምስጋና ሊሰጠው ነው። የራያው ሰው የምስጋና ጉዳይስ እንዴት ይፈታል? የራያው ሰው ያልኩት ምክንያት ስላለኝ ነው። ከህወሓት ቤት ካስገፉት ምክንያቶች ውስጥ አንዱ እሱ ስለሆነ ዮሐንስ ጠቦ ነው ዮሐንስ ወርዶ ነው ዮሐንስ እንትኑስ ገብቶ ነው ና እንዳልት ነው። ይሄ የህወሓት ስራ ነው። እሱን እንፈትሸዋለን። ከዛ በፊት ግን እስኪ እቺን አጭር ቪዲዮ ህወሓት ቁጥጥር ቢጫለፍ እንደው መቼም ጦርነት ሰው አይመኝም። እንዲህ በሚዲያ ላይ ጦርነት ይነሳ ብላል። ግን ይሄ ዐብይ የሚባለው ስርዓት እንዲገረስስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። አሰላለፋችሁ ምንድን ነው? ምንም ጥርጣሬ ያስፈልገውም። ይሄ እዛ እሱ ጦርነቱን ሲከፍት ፋኖ አራት ኪሎ እንዲገባና የምናደርገው ፋኖ አራት ኪሎ ይገባል። ይህን ስርዓት መጣል ለምንም ለድርድር የሚቀብር አለ። ኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት? ከኤርትራ ጋር ሆነን አለም። ፋኖ የራሱን ሀይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት እንዳያችሁት ነው እንግዲህ። መሳይ መኮንን ሰው እንዴት እንዲህ የባንዳ ድግስ ይሆናል። የነኚህ ሰዎች ተላላኪነት እዚህ ድረስ ነው። ኢትዮጵያና ኤርትራ ቢዋጉ ፋኖ ጋ ሆኜ አራት ኪሎ ገባለው እያለ ነው። በውጊያ መሃል ተጠቅሜ አራት ኪሎ ገባለው። ዛት ስዋይስ ከኤርትራ ጋር አብራችሁ ትሰራላችሁ ምንላችሁ? ዛት ስዋይ የኤርትራ የሳሎን ውሻ መሆናችሁን ደጋግመን የምንናገረው። ኧረ ተው መሳይ ተው። ግን ስታድግ ይቆጫል አሁን ያወራው ነገር አሁን ምንም ላይ መስል ይችላል፣ ግን ስታድግ ይቆጫል። ራስ ብዬ ነው በእውነት አሁን የምንሰራው ስራ አሁን አይቆጭም። አሁን ልጅነትም አለ፣ ስታድግ ግን እንዴት እንደሚቆጭ እድሜ ይዞ ነው። አሁን ማስተዋል ይዞ ነው። እንደ ልጅ እንደ ሰውነት ይዞት ነው እንጂ ልጅ እኮ ነው እኮ ልጅ እኮ ነው። አሁን እንደ አይነት አስተሳሰብ ሚዲያ ላይ ይወራል። ልጅ እኮ ነው። እንደ ውሹ ውድ ነው። ውሹ ትክ ልጅ ነው። ውጩ ልጅ ነው። አሁን ይህ ትልቅ ሰው ነው እንዳትሉ፣ ወይንን ገብርኤልን ይህ ምኑ ነው ትልቅ ሰው ይሄ ትልቅ ሰው ነው። ይሄ ትልቅ ሰው ነው። እኔ አይመስለኝ ይሄ ትልቅ ሰው ነው እንዳትሉኝ፣ እንዳትሉ መሰይ፣ አረ ተው፣ ስታድርጊ ይቆጫል። ምን አለ ይጸጽተኛል፣ ዶክተር አብይን የደገፍኩበት ጊዜ ተታልዬ ነው አይባልም። ፖለቲከኛ እንደዚህ አይልም። የፖለቲከኝነት ትልቁ ኳሊቲ መገመት የወደፊቱን ማስበር አብይ ኢትዮጵያዊ ብሎ አታሎኛል። ኢትዮጵያዊ ሲልህ ለምን አለ? እንዴት አለ? መንገዱ ምን ሊሆን ይችላል? ትንሽ የማርያም መንገድ ለራስ ታስቀራለ። ከአራት ከንፋስ ብለ አትሊስት ንፋሱን ለራስ ለክተ ታስቀምጣለ። ነፍሴ አብይ ሲያስነጥስ ካላሳልኩ፣ አብይ ሲያጎነብስ ካልተዘቀዘቅኩ፣ አብይ ሲስቅ ካልፈግግኩ ስትል አልነበርም እንዴ? ሞትል ሙትል ከአንተ በፊት ያርገኝ ስትል አልነበረም እንዴ? ዛሬ የምትሰድባቸው ዝናሎች ባለስልጣኖች ቤት እየዞርክ እንጀራህን ስትበላ በሆድህ ስትገመት አልነበር? ሲሳቅብህ አልነበረም? ሰምተናል እኮ መሳቂያ። ዛሬ መጥቶ እንደዚህ ይላል። ተው መሳይ ስታርግ ይቆጫል። ምን አይነት ሰው ነው? እንዲሁ ሰው እንዴት ሽንፈቱን በአደባባይ ያወራል? ውድቀቱን በአደባባይ ይናገራል? ማንሱን በአደባባይ ይመሰክራል? ምን አይነት ሰው ነው? አንተ ምንም ነው ሚያምን እንዴ እጅ ላይ ሙት እንዲያጫውታሉ። አረ ተው ተው ተመከር፣ ቢቀርብህ ነው የሚሻለው። ይሄ ጽንፈኛ ካምፕ አንተም እንደዚህ እንደምትሆን ያውቃል። አንድ ቀን አቢን አቢና የምታላቅቀውን አፍን ዞረ እንደምታላቅቅ ያውቃል። አሁን የአማራን ትግል ተጠቅሞ የኤርትራን መንግስት ፍላጎት ለማሳካት ነው መሳይና ጓደኞቹ የመጡት፣ ይታወቃል ይሄ የገጣጣ ሚስት ባሏ የሚከፋ አይመስላትም ይባላል። እናንተ የገጣጣ ሚስቶች ረፉ። ቀሌን አይደለም እነ መሳይን ሳስብ ትዝ የሚለኝ ተረት ይሄ ነው። የገጣጣ ሚስት ባሏ የሚከፋ አይመስላት። አይ አለት ሄዲ አፍረ አይን አይነ ሽንካየው ካገኘውሽ ቆየው ቆየው ረፉ ዘመመ ብላችሁ የሰው ቤት አትግፉ፣ እሾህ ለማሳመር አበባ አታርግፉ። ረፍ፣ በድንበርህ ፍካ፣ በሰፈርህ ለምልም፣ በየአልጋህ ዳር በየእንቅልፍህ ላይም፣ አለ በረከት በላይነህ በያዩ ፈንገሳ አንደበት። እኚህ ሰዎች ትግላቸው እዚህ ድረስ እና ምን እናርጋቸው? ጣሏቸው ኢሳያስን አዝለው የአማራ ህዝብን ተጠቅመው የአማራ ትግልን ተጠቅመው የአማራ ትግል አይደለም የፋኖ ትግልን ነው የፋኖት ትግል የፋኖ ፈንግልን ተጠቅመው ነው መምጣት ያሰቡት። እና አረፉ። መሳይ ደግሜ ልምከር፣ እንደ እድሜው ረፍ። በቃ እኔ የኢትዮጵያ ፖለቲካ ኪፕ አዌይ ፍሮም ነመሳይ። አያስፈልግም ከነመሳይ አርቁት። አይሆንም መሳቂያ። እኔ አንተን ቁም ነገር አርጌ አላወራም። እደበርባለሁ ነው የምልህ በአንተ ቀኑ ሙሉ እደበላለሁ። ቀኑን ሙሉ ነው የምትሳሳተው እኮ ልክ መሆን ብርቅ ይሆን እንደዚህ። ትላንት ተሳስቻለሁ ስትል ስትል ራሱ እየተሳሳትክ ነው። ትላንት ነው ልክ የነበርከው እኮ ወንድሜ፣ ተሳስቻለሁ ብለህ ተሳሳትክ። አይ መስጪጆ። ለማንኛውም ግን እነዚህ የኤስ የኢሳያስ የሳሎን ሾችን እያወጣን የምንጥልበት ጊዜ ቅርብ ነው። ጌታቸው ረዳ ትላንትና በጠቅላይ ሚኒስትር አብይ አህመድ አማካኝነት ተሸኝቷል። ጌታቸው ረዳ ጌቶቹን ረዳና፣ አሁን ከወንበሩ ተነሳ። በጠቅላይ ሚኒስትር አብይ አህመድ እና በጌታቸው ረዳ ፎቶ መካከል አዲስ ታሪክ ይታየኛል። ለሰላም የቱንም ያህል ርቀት ሄዶ የሚከፈል ዋጋ ሁላችንም አንድ ነገር ማስመር መቻል አለብን። ጌታቸው ረዳ ትግራይን ባስተዳደረበት ጊዜ በሙሉ በትግራይ የሚገኙ ዜጎች በድጋሚ የጥይት ድምፅ እንዳይሰሙ መከፈል ያለበትን ዋጋ ከፍሏል። ሳሉቴ ወዲ ረዳ። ለዚህ ወዲረዳ ረዳ ሊመሰገን ይገባዋል። የ22ቱ አራዳ በዚህ ሊመሰገን ይገባዋል። የቦሌ መንገዶቹ ጭስ በዚህ ሊመሰገን ይገባዋል። የመቀሌ ዩኒቨርሲቲው የህግ ምሁር በዚህ ሊመሰገን ይገባዋል። ጃ ያስተሰርያል የሚለውን ሙዚቃ መቀሌ ላይ እያንጎራጎረ ለማስተማር ወደ ክፍል የሚያቀናው መምህሩ ጌታቸው ረዳ የትግራይ ወጣቶች በድጋሚ ጥይት እንዳይሰሙ ለሄደበት ጥረት ሊመሰገን ይገባል። ጌታቸው ረዳ ይህን እንዲያሳካ ደግሞ ሁሉን ትቶ ሁሉን ረስቶ በጦር ሜዳ ጀግና ተዋጊ፣ በሰላሙ መንገድም ብቆ የሰላም ሰው ሆኖ መቻል ያለበትን ሁሉ ችሎ መንገዱን ያቀናለ የተትዝታ ወልደ የህልም ልጅ የአባፊጣ አብራክ ክፋይ አብይ አሕመድ አሊም ሊመሰገን ይገባል አዲስ ታሪክ ጽፈዋል። ጌታቸው ሊገድሉኝ ነበር በዚህ እጅግ አዘንኳል ህወሓት እቺ ነች ህወሓትን ከሞቷ ከወደቀችበት ያነሳት ጌታቸው በቁርጠኝነት የመራው የፕሪቶሪያ ስምምነት ነው በህይወት ለመቆየታቸው ምክንያት ለእኔ ህወሓት ፖለቲካዊ ሞቷን የሞተች ፖለቲካዊ ተራክቦ ማቆም ያለባት ከውልደት የራቀች ያረጠች ድርጅት ነች። ፔርዌል ምናልባት ከዚህ በኋላ የሞት ሰርተፍኬቷን የመቀበልና ያለመቀበል ዕድሜ ነው ያላት። ውለታ ቢሷ ህውሃት ዳግም ተገለጠች። እነ አረጋሽ አዳነን የመታው ጅራፍ ዳግም በጌታቸው ረዳ ላይ ታየ። እነ ገብሩ አስራትን የበላው እሳት ዳግም ጌታቸው ረዳን ሲለበልበው ተመለከትን። እነ አረጋይ በርሄን የጀበጣቸው ጅራፍ ዳግም በጌታቸው ዘመንም ታየ። ህወሀት ማለት ይች ነች። ውለታ ቢስ ነች። ሙት ነች። ጅብ ነች። አጋስስ ነች። እነዚህ የአድዋ ጋንጎች ለማንም እንደማይመለሱ በጌታቸው ረዳ አሳይተዋል። በጦርነቱ ወቅት ዲፕሎማሲውን ስራ እያሳለጠ ስራውን የሰራላቸው ጌታቸው ነው። ይሄ ምንም አይካድ። አብይ ጌታቸውን ጊዜያዊ አስተዳደር በማድረግም ጌታቸው ረዳንም ከጊዜ አስተዳደሩ በማንሳትም በጣም ብቁ ውሳኔ ወስኗል። ድንቅ ተግባር ነው የፈጸመው። ጌታቸው በጊዜ አስተዳደር ስራው ላይ በነበረ ጊዜበት ስልጣኑ እያለው ፓወሩ እያለው መወሰን ያለበትን ባለመወሰኑ ዛሬ ለዚህ በቅቷል። በሱ እንት ልንለው እንችላለን፣ ግን ጥሯል። ድጋሚ ኤክስትሪምሊ ነው ሰላም እንዲሆን የጣረው ከልቡ ነው ለሰላም የሰራው ለሰላም ስለሰራ ነው በህወሓቶች የተጠላው። ጌታቸው ዘግይቶም ቢሆን ፓወር አንደርስታንድ ማድል አንደርስታንድ ማድረግ ይችሏል። ድሮም ሆይ ሆይታ እዛ ውስጥ እንደከተተው ያስታውቅ ነበር። ይህንን አብይ ጌታቸውን በላው ምናምን ምናምን ምናምን ብላችሁ እንትን ለማለት የምትፎክሩ ሰዎች አብይ ጌታቸውንም በላው ካላችሁ ድንቅ ፖለቲከኝነቱን ያሳየ ነው። ባይ ዘ ዌይ አይደለም እንጂ በዛ መንገድ ራሱ ብናየው የአብይ እፀ ማክሸፍ ልንለው ራሱ እንችላለን ከፈለግን። ማለት ግን አይደለም ለጌታቸው ረዳ የሚሆን ወንበር ኢትዮጵያ ውስጥ አይታጣም፣ አይጠፋም። አይደለም እንደ ጌታቸው ያረዳ አይነት ስማርት ሰው ማገዝ ከቻለ መስራት ከቻለ ይናት በትግራይ መወሰን ያለበትን ውሳኔ ሳይወስን ቀርቶ አይተን እናውቃለን። አዎ ለዛም ነው ሊገሉት እስከሆነ ድረስ ፓውሉ ከእጁ ላይ ወጥቶ፣ በጌታቸው ረዳ ስንብት የህዋት ውድቀት ነው የተበሰረው። አትሊስት ዘመናዊ ጭንቅላትን በመጠቀም ዓለም አቀፋዊና ዲፕሎማሲያዊ ነባራዊ ሁኔታን በመረዳት ፖለቲካዊ ቃላቶቹን ሰካክቶ በማውራት ህይወቷን ያስቀጠለላትን ሰውዬ እንግዲህ ብልጠትም በለው ምንም በለው ህዋት ፍርክስክስ እንዳለች የሚያሳይ ነው። ከዚህ በኋላ የቀረው ያንደው የተሰብ ቡድን ህዋሀት እንዳትለኝ። ይሄም እስኪጣላ ህወሀት ያለ ጸብ አትኖር አትኖርም። በጌታቸው ረዳና ጠቅላይ ሚኒስትር አብይ አሕመድ ፎቶ ውስጥ ብዙ ተመልክተናል። በተለያዩ ትጥቅ ትግል ውስጥ ያላችሁ ኃይሎች ቆም ብላችሁ ማሰብ አለ። ጌታቸው ረዳን እዩት ፎቶ እንደዚህ ይሁና መስታወት ይሁና የእናንተን ምስል ተዉት። የከፋዮቻችሁን ምስል ተዉት። ለሰከንዶች ጌታቸው ረዳን አስቡትና አስቡ አስቡ። አብይ እጅግ ድንቅ ተግባር ነው የፈጸመው። ደም በለመደ የአፍሪካ ፖለቲካ ውስጥ፣ በቀል በለመደ የአፍሪካ ፖለቲካ ውስጥ ወንድማማችነትን አስቀድሞ በፍጹም ልብ ይቅርታ አድርጎ አመስግኖ ጊዜ አስተዳደሩን የመሩትን አቶ ጌታቸው ረዳን ከስልጣን አንስቶታል። ህወት ቤት አድዋ አካል ሆንክ ቦታ የለ። ለትግራይ እንኳን አደለ የምታገለው፣ ለአንድ ስሮ መንግስት ነው የምትታገለው። ህወት የሞቷ ብስራት በጌታቸው ረዳ መመራቷ ነው። ባይዘ ወይ ስብሃት ሆስፒታል ተኝቶ ከበሽታው በላይ የሚያንገበግበው ጌታቸው ረዳ ህዋትን መምራቱ ነው። አብይ ህዋትን በጌታቸው ማስመራቱ በራሱ ትልቅ በቀል ነው። ይመቸው። ግን ስለሚችልም ነው ፖለቲካንስ? የተዘተው ለልጅ ይጫወታት የአባ ፊታ የአብራ ክፋይ ያሳልጣት የአራት ኪሎ አለቃ ፖለቲካን እንዴት እንደሚጫወታት ያውቃል አሉ እንጂ እነ መሰይ መኮንን በግ፣ ምን አይነት በግ ነህ? እውነት ሳታስቡት እራሱ አናዳችሁ። ከኤርትራ ቀጥታ እንዋጋም አለ ፋኖ አራት ኪሎ ይገባል። ከዛስ ያው የራሳቸው አስራት ፈጻሚዎች ስለሆናችሁ ውጋ ይቆማል። የኤርትራ መንግስት የሚፈልገውን ነገር ያደርጋል። ሀገር ሸጥክ ማለት ነው። በአንዳ በአንዳነት ገበያ ይወጣል። እንደዚህ በአንዳነት ገበያ ይወጣል። በአንድ በኩል ኢትዮጵያዊው ሰው ደግሞ እንደዚህ ባይዘ ወይ ጌታቸው ረዳን ከትግራይ ግላ ክልል አስተዳደር አንስቶ ለህዋት አሁንም እንትኑ እንደዚህ ማረጓቢ በጣም ትልቅ ለሰላም እየከፈለውን እየከፈለ ያለውን ዋጋ የሚያሳይ ነው። ሌላ ኖቤል ያሰጠዋል። ይሄ ኖቤል ይወሰድበት ምናምን ምናምን ምናምን ምናም ቶ ይሄ ስራዋ ብቻዋ ለአብይ ሌላ ኖቤል ያሸልመዋል። ያለውን ኖቤል አስቀመዋሉ ያልኮ ሰው ብዬ ሌላ ኖቤል የሚያሰጠውን ስራ ሰርቷል። እረ ተው ተመከሩ እናንተ ሰዎች፣ እረ እንደው ከቀልባችሁ ሁኑ። የሰው ልጅ ጭንቅላት እንዴት በዚህ መጠን ከማሰብ ይራራቃል? እንዴት ሰው እንደዚህ ከማስተዋል ይጣል? ሰው እንዴት እንዲህ ከማገናዘብ ይኳረፋል? ሰው እንዴት ፖለቲካን ፖለቲካ አድርጎ መጫወት ይከብደዋል? በዚህ ዕለት ውስጥ ማየት ያለብን ሰላምን ነው ማስቀደም ያለብን። እነኝህን ኢትዮጵያ ብሎ የሚከተል አካል እኔ ያጠራጥረኛል፣ በጣም ያጠራጥረኛል። እና አሁን የትግራይ ፖለቲከኞች ቆም ብለው ማሰብ ያለባቸው ጊዜ ደርሷል። ህወሓት ሙሉ በሙሉ ኦልድ ጋርዱ ከቧታል። አዛውንቱ ሰዎች ዳግም እጃቸው ላይ አስገብተዋታል። በጌታቸው ረዳ የምትሳለቁ የትግራይ ፖለቲከኞች፣ ለእናንተ እኔ ያፈርኩላችሁ። ህወሓት ወይም ሞት ያላችሁ በወጣቱ ሞት የምትሸቅጡ፣ ለእናንተ እኔ ያፈርኩላችሁ አትሊስት ከፌዴራል መንግስቱ ጋር መሬህ ያለው ግንኙነት መስርቶ እሺ ብሎ አክብሮ ታዞ ህወሓት ለዘመናት ስልጣን ላይ ስትቆይ ያልገባትን ፓወር አንደርስታንዲንግ ፕሩፍ ማረግ ችሎ ዳግም የጥይት ድምፅ እስካሁኗ ሰዓት ድረስ በትግራይ ውስጥ እንዳይሰማ ጥረት አርጓል አርጓል። ያን ባያደርግ ኖሮ ቢያስተኩስ ኖሮ ቢያታኩስ ኖሮ ቢያጋድል ኖሮ አብይን ቢሳደብ ኖሮ ቢያንጓጥጥ ኖሮ አዎ አሁን የሁሉ ነገር አይፈጠር። ግን ጌታቸው የህወሓት ውድቀት ብስራት ማሳያ፣ የህወሓት ትክክለኛ ማንነትና ምንነት የሚታይበት የህወሓት መልኳን ፊቷን ፊቷን፣ አብይም ደግሞ ማን እንደሆነ ያሳየበት ቀላል ፖለቲከኛ ያደረጋችሁት ሰዎች ቀላል አታውቁም። መቼ ምን እንዴት መጫወት እንዳለበት የሚያውቅ ፖለቲከኞች ሚዛንና መስፈሪያ ሁሉ ከሰፈር ነው። ሚዛኑን የሚደፋ የትኛውም ፖለቲከኛ ኪሎ የማይነሳው የትኛውም ፖለቲከኛ በዛ ኢትዮጵያ ውስጥ ያለ መጥቶ ሚዛን የማይገለብጥበት አንድ ሰው አብይ አሕመድ አሊ ይባላል። እሱንም በጌቶቻችሁ መነፅር አይታችሁ ማረጋጋት ትችላል። የኔን ቃል አተቡት። በጌቶቻችሁ መነፅር አጭወልቃችሁት። በጌቶቻችሁ መነፅር በጌቶቻችሁ ጆሮ ስሙት። በአንድ ትሪ ተበላላችሁ። አንዳንዶቻችሁማ በአንድ ምን ያስም ነው የምታኝቁት? እንደ መሳይ መኮንን ያላችሁ ርካሽ። እንዴት እንደምታስጠላ ልጆች እንዴት እንደሚያፍሩብህ፣ ምን አሳፋሪ ጋርቤጅ። በጣም ነው የምታስጠላው። አይ መቻል፣ እውነትም መቻል ብሎ የሚጠሩ አንተን ሲያንስ ነው። ምን አይነት ክፉ ሰው እንደሆነ እንደዚህ ሆዲ አባውን ድሮ በቅሎ ያወጣዋል፣ ዘንድሮ ሆዲ አባውን ላይቭ ያወጣዋል። ሆዲ አባውን ላይቭ ነው የሚያወጣው። በጣም መሳይ መኮንን፣ በነገራችን ላይ ሙሉ ኢንተርቪውን ብንቃኘው ብዙ ውርደት አለበት። ግን የተዋረደ ሰው እኔ ምኑን ብዬ ውርደቱን አውራለሁ? ብቻ እንደዛ ነው። ግን ሳስታውሰው ስለሚያናደኝ ነው። ቀላቀል ጉዞ ይሆንና ይህ የጌታቸው ጉዳይ ክሬዲት የሚሰጠው ለጠቅላይ ሚኒስትር አብይ አሕመድን በዚህ ጅግሪ መሰገኑ ይገባል። ድንቅ ፖለቲከኝነታችሁን አይተናል። ድንቅ የሰላም ሰውነትነታችሁን አይተናል። ለወንድማማችነት የሚሄዱትን ርቀት አይተናቸዋል። ሰሉቴ ድጋሚ ጠፉ የተባሉት ጠቅላይ ሚኒስትር ብቅ ሲሉ እኔ ሳስበው ሳስበው ብቻ እንደዛ ነው። ጌቸውም ከዱባይ ነው ብቅ ያለው አብይ እንትኖን አብይ እንትኖን የምትሉ ሰዎች ስስስስስ ብስብስ ነው ምንለው፣ ውስጥ መጨረሻ ዱብዳ ሆኖባችኋል። ናፍቆታችሁ እንደተወጣችሁ ጥሩ ደግሞ እንትን እንዳገኛችሁ ተስፋ አደርጋለሁ። አቢላ እንደ ሶስት ይጠፋ የምታወሩት የላችሁ። በረሀብ ነበር የምታልቁት። ማሰር አያስፈልግም። ምንም ውሾ ነ እያረድክ ኖር እንደዛ ነው የምንለው። እንግዲህ ድንቅ ተግባር ነው ጠቅላይ ሚኒስትሩ ዓለም አይኑን ካየ፣ እንግዲህ ሌላ ኖቤል ይሰጣችኋል ብያስባለሁ በዚህ ስራ እና ጅሬ ምንለው እንደዛ ነው። እንግዲህ እኔ ግን ሁሌም እንደምለው እንደማይል ወጣ አንድና ውድ ቃል አዲስ ልደት አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማድዋ ተሸንፋለች ነው የምለው። ዮሐንስ ኮነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና የናንተ ሀገር እንደ ልማዷ እያሸነፈች ታሸንፋለች።